በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሚን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም፣ ጥቅምት 19 በዚች ቀን በከሃዲው ዲዮቅልጥያኖስ ዘመን ቅዱስ በርተሎሜዎስ እና ሚስቱ በሰማዕትነት አረፉ። እሊህ ቅዱሳንም የግብፅ ምዕራብ ከሆነ ፍጹም ፍዩም ከሚባል አገር ናቸው። ክርስቲያኖችም እንደሆኑ በመኮንኑ ዘንድ ወነጀሏቸው። መኮንኑም ልኮ አስቀረባቸውና ስለ ሃይማኖት ጠየቃቸው። እነርሱም ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በፊቱ ታመኑ። መኮንኑም ጥልቅ ጉድጓድ እንዲቆፍሩላቸው በዚያም እንዲጨምሯቸውና በሕይወታቸው እንዲደፍኗቸውም አዘዘ። መኮንኑም እንዳዘዘ አደረጉባቸው። በዚህም ምስክርነታቸውን ፈጽመው የሰማይትነት አክሊልን በመንግሥተ ሰማያት ተቀበሉ። ለእግዚአብሔርም ምስጋና ይሁን። እኛንም በሰማይታቱ ጸሎት ይማረን። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር። አሚን። ሰላም ለበርተሎሜዎስ ወለብሲቱ ዘሕጽኑ እለበክርስቶስ ተአመኑ መኮንን አላዊ በዛክረ ዋልያኑ በውስተ አዘቅት ሙቅ እስከ ቡረ ተደፍኑ እንዘህያዋን እፎ ምዉታን ኮኑ። በዘችም ቀን ስለ ጳውሎስ ሳምሳጢ በአንጾኪያ ሀገር የቤተ ክርስቲያን የአንድነት ስብሰባ ተደረገ። ይህ ጳውሎስም ከአንጾኪያ ሀገሮች በአንዲቱ ሀገር ኤጲስቆጶስነት በተሾመ ጊዜ ክፉ ዘርን ሰይጣን በልቡ ውስጥ ዘራበት አካላዊ ቃልን አካልን እንደሌለው የክርስቶስም ጥንት መገኛው ከማርያም እንደሆነ እርሱም ዓለምን ያድንበት ዘንድ እግዚአብሔር የፈጠረው እንደሆነ ከመለኮቱም ጋር ያልተዋሐደ በላይ ወርዶ በእግዚአብሔር ፈቃድ አደረበት እንጂ ብሎ የሚያምን ሆነ። በወልድም ቢሆን በመንፈስ ቅዱስም ቢሆን የሚያምን አልሆነም። ስለዚህም የኤጲስቆጶሳት አንድነት ተሰበሰቡ። የእስክንድሪያ አባ ዲዮናስ፣ የሮሚያ አባ ዲዮናስዮስ እሊህ ሊቃነ ጳጳሳት ስለ እርጅናቸው ከዚያ ደርሰው ከእርሳቸው ጋር ሊሰበሰቡ አልቻሉም። ነገር ግን መልእክት እንጻፉ። የእስክንድሪያ አገር ሊቀ ጳጳሳት አባ ዲዮናስም እንዲህ የሚል መልእክት እንጻፈ የእግዚአብሔር ልጁም ቃሉም የሆነ ክርስቶስ በመለኮቱም ከእርሱ ጋር ትክክል የሆነ እርሱም ከሦስቱ አካላት አንዱ ወልድ ስለኛ ከመቤታችን ከቅድስት ድንግል ማርያም ያለ ዘር ስጋንና ነፍስን ነስቶ ፍጹም ሰው የሆነ በመለኮቱ ከአብ ከመንፈስ ቅዱስ ጋር ትክክል ሲሆን እንደኛ ፍጹም ሰው ሆኗል። ከተዋህዶም በኋላ ያለመለያየትና ያለመቀላቀል ሁለቱ ባሕርያት አንድ ሆነዋል። ከብሎይና ከአዲስ መጽሕፍትም ምስክሮችን ጠቅሶ እያስረዳ ጽፎ ይህችንም መልእክት ከሁለት ምሁራን ቀሳውስት ጋር ላካት። በዚያንም ጊዜ አስራ ሶስቱ ኤጲስቆጶሳት እና እሊህ ሁለቱ ቀሳውስት ጉባኤ አድርገው ይህን ጳውሊያስ ሳምሳጢን አቅርበው የአባዲዮናስን መልእክት በፊቱ አነበቡ። ዳግመኛም ክርስቶስ የእግዚአብሔር ልጁም ቃሉም የሆነ የጌትነቱ ነጸብራቅ ነው የሚለውን የሐዋርያው ቅዱስ ጳውሎስን ቃል በመጥቀስ እርሱ ከአብ ከመንፈስ ቅዱስ ጋር በትክክልነት እንደሚኖር አስረዱት። እርሱ ግን ቃላቸውን አልተቀበለም። ከዚህም በኋላ በእርሱ ትምህርት የሚያምኑትን የሚያምኑትንም ሁሉ አውግዘው ከምዕመናን ለይተው አሳደዱት። ለምዕመናንም ሥርዓትን ሠሩ። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎታቸው ከስህተት ይጠብቀን፣ በረከታቸውም በሀገራችን በኢትዮጵያ በሕዝበ ክርስቲያን ሁሉ ላይ አድራ ትኑር። አሚን። ሰላም እብል ምስለ ቀሳውስ ክሌ አስርቱ ሰለስቱ ኤጲስቆጶሳ ዘበፅዋይ ዘነበሩ ዮም በአንጾኪያ ጉባኤ ሩቀ መለኮ ዘረሰ ትስባኤ በአውደሳምሳጤ ጳውሎስ ይዘሩ በመሴ በዝችም ቀን የጸይለም በዝችም ቀን የጸይለም ሀገር የከበረ አባት ዮሐንስ አረፈ። የዚህም ቅዱስ ወላጆቹ ከሀገሩ ታላላቆች ወገን ናቸው። የአባቱም ስም አብርሃም የእናቱም ስም ሳራ ነው። እነርሱም ልጆች ስላሌላቸው ብዙ ዘመን ወደ እግዚአብሔር እየለመኑ ኖሩ። በአንዲትም ዕለት በአንዲትም ዕለት ሁለት መነኮሳት ወደ እነርሱ እንግድነት መጡ። እነርሱም በክብር ተቀብለው አሳደሯቸው። እሊህ መነኮሳትም አብርሃምን ልጅ የለህምን አሉት። እርሱም እንባውን እያፈሰሰ አባቶቼ፣ ልጅ የለኝም አሁንማ እኔ አረጀው የሚስቴም የልጅነቱ ወራት አለፈ ብሎ መለሰላቸው። እሊህ መነኮሳትም ስለ እርሳቸው ጸለዩላቸው። ባርከዋቸውም ጎዳናቸውን ተጓዙ። ከጥቂትም ቀን በኋላ ሳራ ጸነሰች፣ ደስ የሚያሰኝም ልጅን ወለደች። ስሙንም ዮሐንስ ብለው ሰየሙት፣ በእርሱም ደስ አላቸው። የቤተ ክርስቲያንንም ትምህርት እያስተማሩ አሳደጉት። አስራ ሰባት ዓመትም በሆነው ጊዜ ወደ መምህሩ ቤት መነኮሳት መጡ። ዮሐንስም ከእርሳቸው ጋር ዮሐንስንም ከእርሳቸው ጋር እንዲወስዱት ለመናቸው። እነርሱም አባትህን እንፈራለንና እኛ እንወስድህም አሉት። መነኮሳቱም ወደ ቦታቸው እየሄዱ ሳሉ ወደ መረጠው ጎዳና ይመራው ዘንድ ዮሐንስ ተነስቶ ወደ እግዚአብሔር ጸለየ። ከመምህሩም ቤት ወጥቶ ሊደርስባቸው ወዶ መነኮሳቱን በኋላቸው ተከተላቸው። ወደ ታላቅ ወንዝም ደረሰ። ብቻውንም መሻገር ፈርቶ ቆመ። ከዚያም ሳለ አረቦች ከግመሎቻቸው ጋር መጡ። ያሻግሩትም ዘንድ ለመናቸው። እነርሱም ከእርሳቸው ጋር አሻገሩት። አንወስድህም ወዳሉት መነኮሳትም ወደ ገዳማቸውም በእግዚአብሔር ፈቃድ ደረሰ። ከእርሳቸውም አንዱ አባ ስምዖን የሚባለው ዮሐንስን ወስዶ ደቀ መዝሙሩ አድርጎ ከሁለቱ ደቀ መዛሙርቱ ጋር አኖረው። አባ ስምዖን የሚሞትበት ጊዜ እንደቀረበ ባወቀ ጊዜም ልጆቹን ጠርቶ ከሞትኩ በኋላ በእናንተ ላይ የሚሆነውን እግዚአብሔር ያሳየኝን ነግራችሁ ዘንድ ልጆችን ዋላቸውና ከእናንተ አንዱን ጅብ ነጥቆ ይወስደዋል ሁለተኛው ወደ ዓለም ተመልሶ ይባክናል፣ የሦስተኛው ግን ዜናው በዓለም ሁሉ ይሰማል አላቸው። ከዚህም በኋላ አረጋዊ ስምዖን ወደ ዮሐንስ ተመልክቶ ልጄ ሆይ በክርስቶስ ፍቅር ጽና፣ ለብዙዎች አባት ልትሆን እርሱ መርጦሃልና አለው። አባ ስምዖንም ካረፈ በኋላ በሦስተኛው ቀን አንዱ ረድእ ወደ ዓለም ተመልሶ ሚስት አገባ። ሁለተኛው ወዴት እንደደረሰ አልታወቀም። አባ ዮሐንስም ብቻውን ቀረ። ፈጽሞም አዘነ። በልቡም እንዲህ አለ የጓደኞችን ወሬ የጠይቅ ዘንድ ከገዳሙ ወጥቼ ልውረድ። ይህንንም ብሎ ከገዳሙ ወጥቶ ሲወርድ የፀይለም ጦረኞች ተቀበሉት። ደም ግባታቸው ከሚያምሩ ከሁለት ሴቶች ጋር አስረው ወሰዱት። በጉዞም ላይ እያሉ ለእንስሶቻቸውና ለራሳቸው የሚጠጡት ውሃ አጡ። አባ ዮሐንስም ከዚህ በረሃ ውስጥ ፈጣሪ ውሃን ቢያወጣላችሁ ትለቁኛላችሁን? አላቸው አዎን፣ አሉት። በዚያንም ጊዜ አባ ዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ ብሎ በምድር ላይ አማተበ። ውሃም ፈልቆላቸው፣ ጠጥተውም ረኩ። የከበረ ዮሐንስም ቃል ኪዳን እንደገባችሁልኝ አሰናብቱኝ አላቸው። እነርሱም እንዳንተ ያለ አናገኝምና ከቶን አንለቅህም አሉት። ይህንንም ብለው ወደ አገራቸው ወደ እፀይለም አደረሱት። በዚያንም ጊዜ በጸይለም አገር ታላቅ መቅሰፍት ወረደ። የአባ ዮሐንስም ጌታው ከቤተሰቦቹ ሁሉና ከልጆቹ ጋር ሞተ። ሚስቱም ከአንዲት ልጇ ጋር ብቻዋን ቀረች። የጌታው ሚስት ቅዱስ ዮሐንስን መሰሪ እንደሆነ አሰበች። በማደሪያውም ውስጥ እያለ ሊያቃጥሉት እሳት ለቀቁበት። እግዚአብሔርም ከእሳት ውስጥ በደህና አወጣው። የጸይለም ሰዎችም ይህን ድንቅ ተአምር አይተው ሴቶችም ወንዶችም በጌታችን አምነው በእጆቹ ተጠመቁ። ከዚያም ተነስቶ ወደ ሌላ አገር ሄደ። የአገር ሰዎችም ዛፎችን ሲያመልኩ አግኝቷቸው፣ እርሱም ከክህደታቸው እንዲመለሱ አስተማራቸው። ባልሰሙትም ጊዜ ምሳር ይዞ በሌሊት ወደ ዛፎቹ መካከል ገብቶ ክብር ይግባውና ወደ እግዚአብሔር ጸለየም። ምሳሩንም አንስቶ በአብ በወልድ በመንፈስ ቅዱስም እቆርጣችኋለሁ አለ። ወዲያውኑም በአንዴት ምት አስር ሺህ ዛፎች ወደቁ። የሀገር ሰዎችም ይህን ድንቅ ታምር አይተው ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ አመኑ። ሁሉም ከሴቶችና ከልጆቻቸው ጋር ተጠመቁ። ከዚያም ዳግመኛ ወደ ሌላ አገር ሄደ። ሰዎችንም እሳት ሲያመልኩ አገኛቸው። እርሱም ይህን ድንቁርናቸውን ይተው ዘንድ አሰማራቸው ገሰጻቸውም። እነርሱም በእርሱ ላይ ተቆጥተው ከእሳት ጨመሩት፣ እርሱም በደህና አወጣ። ሦስት ጊዜም ጨምረውት በደህን አወጣ። ውሃቸውንም ደም አደረገባቸው። የሚጠጡትም ማጥተው በተጨነቁ ጊዜ ክብር ይግባውና በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሁሉም አመኑ። አራት መቶ ሺህ ሰዎችም በእጁ ተጠመቁ። ቤተ ክርስቲያንም ሰራላቸው። አስተምሮም በቀናች ሃይማኖት አጸናቸው። ቁጥር የሌላቸው ድንቆይ ተአምራትንም አደረገ። እግዚአብሔርንም አገልግሎ በሰላም በፍቅር በዝች ቀን አረፈም። ሰላም ለዮሐንስ በሥልጣነ ቃሉ ዛዘዛ ይኩን ደመ ለፈለገ ጸይለም ውሂዛ ወሰላም ለረዱ ጽጉ የሰናይ ማዛ እንተተወ ለሞት እንዘውእቱ ወሬዛ ለነፍስ አይላብ ከመይኩም ቤዛም። በዝችም ቀን ዳግመኛ እንደ በግ ለታረዱ ለመጥራ ጻድቃን መታሰቢያቸው ነው። ደግሞም የኢትዮጵያ ንጉሥ ይምርሃነ ክርስቶስ መታሰቢያው ነው። ሊህም የመጥራ ጻድቃን እስከ ዛሬ ቆዳቸው ከስጋቸው አልተለያየም፣ መግነዛቸውም አላረጀም። በረከታቸውም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለም ዋድሮ ይኑር።

ልብሰ ምንኩስና ገደፈ በገብረሰና ባአቲቱ ዮሐንስ ተርፈ አንድ አምላክ በሚሆን በአብ ወልድ በመንፈስ ቅዱስ ስም ጥቅምት ሀያ በዝች ቀን ክቡርና ገናና የሆነ አባ ዮሐንስ አጺር አረፈ በዝችም ቀን የስሙ ትርጓሜ ጠባቂና አዳኝ የሆነ የታላቅ ነቢይ የኤልሳዕ የእረፍቱ መታሰቢያ ነው። ለእግዚአብሔርም ምስጋና ያሁን እኛንም በቅዱሳን መላእክት፣ ጻድቃን፣ ሰማዕታት፣ ደናግል፣ መነኮሳት፣ አበው ቀደም፣ ይልቁንም በሁለት ወገን ድንግል በምትሆን በመቤታችን በቅድስተ ቅዱሳን በድንግል ማርያም ረድኤትና በረከት አማላጅነቷም በአገራችን በኢትዮጵያ በሕዝበ ክርስቲያኑ ሁሉ ላይ ለዘላለሙ አድሮ ይኑር አሜን።